ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ። እንዴ፣ ይገርማችኋል። አንዳንድ ጊዜ ከኔ ህይወት ጋር የተመሳሰሉ ነገሮች ሳገኝ ለእናንተ ሼር ማድረግ ደስ ይለኛል። ቅማሟ የሆነ ነገር ፖስት አድርጋ ልቤን ነው ይነካኝ። ምክንያቱም ከኔ ህይወት ጋር ይመሳሰላል። በእውነት ያሳለፍኳቸው ነገሮች አሉና ምንድን ነው ሲኖርህ ፈላጊ እርሱ ብዙ ነው፣ ያኔ ቶችሁኝ ደህና ናቸው ምናምን ነገር ብላ ፖስት አድርጋ ስቶሪዋ ላይ እውነት ልቤን ነው የነካኝ። ውዶቼ በዚህ ምድር ላይ ስትኖሩ ምንም ነገር ከሌላችሁ ፈላጊ የላችሁም፣ እናንተ ምንም ናችሁ። ለዘመድም ለወንድምም ለእህትም ምንም ናችሁ። ምንም ብቻ ይዛችሁ ተገኙ ይዛችሁ ስትገኙ ሳሩ ቅጠሉም ፈላጊያችሁ ብዙ ነው ውዶቼ። ሳይኖራችሁ እንደውም የሆነ የተቀደደ ልብስ ለብሳችሁ የሚጸየፏችሁ ሰዎች አሉ። እኔ የተቀደደ ልብስ ለብሼ የተጸየፉኝ ሰዎች አሉ። እንደውም አይጠጉኝ የሚፈሩኝ ነበር ራሱ ማለት ነው። ብቻ ቢወራ ታሪኩ ብዙ ነው እና ባጭሩ ምልላችሁ ነው ውዶቼ ለከሌ ለዘመዴ ለምን ለምን የምትሉትን እዚህ ሰው ሀገር ላይ ሆናችሁ መልእክቱ በጣም ወሳኝ የሆነ ነገር ነው እና እዚህ ሰው ሀገር ላይ ሆናችሁ ለከሌ ለከሌ ለከሌ የምትሉትን ይሄ ለዘመዴ ለምን የምትሉትን ምንም ነገር የሌላቸው እነዚ አስፋልት ዳር የሚጎርሱት የሚለብሱት የሚቀምሱት የሚጠጡት የተቀመጡ አስፋልት ዳር ሰዎች አሉ የለ ለእነሱ አድርጉ። እንደው ነፍሳችሁ ቀጥታ ሰማይ ቤት ትገባለች። ለእነሱ አድርጉ አጎትን ብትሰጡት ሰልባጅ ነው የሚላችሁ እህትን ብትሰጧት ሰልባጅ እኮ ነው ከአረብ ሀገር ያመጣችልኝ ነው የምትባሉት ሌላም የምትባሉት ነገር የለም እና በዚህ ምድር ላይ እስካላችሁ ድረስ ለራሳችሁ ለራሴ የምትሉት ቋሚ ነገር ሊኖራችሁ ይገባል። ያ ነው የእናንተ ዞረን ዞረን ዞረን ሲደክመን ልናርፍበት የምንችለው ማለት ነው። እና ሀይሚ እያስተላለፈች መልእክት፣ በጣም ይቺ ጥቅሷ በጣም ወሳኝ የሆነች ጥቅስ ነች። እኔ በጣም ነው የወደድኳትኝ፣ በጣምም ከእኔ ህይወት ጋር ስለምትያያዝ ማለት ነው። ምናልባት ይህንን ነገር ያሳለፋችሁ ልትኖሩ ትችላላችሁ ምናምን በሚል እኔ ደግሞ ስ ቪዲዮ ልስራ ለእህቶቼ በሚል።